ሰላም ውድ ተመልካቾች እንዲናችው። ዛሬ እንደዚህ ቆንጆ የሆነ አሰራር ይዤላችሁ መጥቻለሁ። ተከታተሉኝ። እንግዲህ በጾም እንደ አማራጭ የሆነናል ማለት ነው። ውድ ተመልካቾች እዚጋ እንግዲህ እኔ ከትፌ አዘጋጅቻለሁ። ካሮት አለኝ፣ እንዲሁም ሽንኩርት፣ ነጭ ሽንኩርት፣ ቃሪያ፣ ቀይስር፣ ድንች አለይ ማለት ነው። ውድ ተመልካቾች በተመሳሳይ በረዣዥሙ ነው የከተፍኩት። እንግዲህ በመጀመሪያ ሽንኩርታችንን እንጨምራለን። ከዛም ትንሽ ዘይት እንጨምራለን። ውድ ተመልካቾች እንግዲህ እኔ ዘይት አላበዛም፣ እናንተ እንደ ፍላጎታችሁ ግን ብዙ ዘይት አይመከርም። ዘይት ባታበዙ ጥሩ ነው። ውድ ተመልካቾች እንግዲህ በዚህ መልኩ ሽንኩርታችንን እናበስላለን ማለት ነው። ከዛም ነጭ ሽንኩርት እንጨምራለን። ነጭ ሽንኩርቱንም በረጃዥሙ ነው የከተፍኩት ትንሽ ከጠበስ ነው በኋላ ካሮት እንጨምራለን። ውድ ተመልካቾች እኔ ካሮቱን የጨመርኩበት ምክንያት በመጀመሪያ ሰላጣ አልሰራ ብዬ ቀይስሩን ቀቅየው ስለነበረ ሀሳቤን ቀይሬ ነው እና ወደዚያ የቀየርኩት። ለዛ የተቀቀለ ቀይ ስራ አለኝ። ቀይ ስራችንን ከቀቀል መጨረሻ ላይ እናደርገዋለን። ቀይ ስራችንን ግን ካልቀቀል ነው ከካሮቱ በፊት ቀይ ስሩን ነው መጨመር ያለብን። ከዛ ትንሽ ዋ ጨምሬ ያለው ትንሽ ከበሰልኩት በኋላ ጠበስ ጠበስ ካረኩት በኋላ ትንሽ ዋ ጨምሬበታለሁ። እንግዲህ የንምላችሁ ያው ቶሎ የሚበስል ነገር መጨረሻ ላይ ነው ማስገባት ያለብን፣ የማይበስለውን ነገር ደግሞ ቀደም አድርገን ማስገባት ስላለብን ነው ማለት ነው። ምንድን ነው ከካሮቱ ቀይ ስር ትንሽ ጊዜ ይፈጃል። ለዛ ቀርማችሁ ቀይ ስሩን አስገቡ። እኔ ግን እንደአጋጣሚ ለሰላጣ ብዬ ስለቀቀልኩት ሀሳቤን ቀይሬ ስለሆነ የሰራሁት ለዛ የተቀቀለ ቀይ ስራለይ ማለት ነው እንግዲህ በቀጣይ ድንቻችንን ጨምረናል ካሮታችን መብሰሉን እርግጠኛ ስንሆን ድንቻችንን እንጨምራለን ድንችም የሚበስል ቶሎ የሚበስል ድንች አለ ቶሎ ማይበስል ድንች አለ ስለዚህ የማይበስለው ድንች ከሆነ ካሮቱ በደንብ ሳይበስል መጨመር አለብን የማይበስለው ከሆነ የሚበስለው ከሆነ ግን ካሮታችን ከበሰለ በኋላ ነው የምንጨምረው ድንቻችንን ማለት ነው። እዚ ጋ አሁንም መልሽ ትንሿ ጨምር ያለው ቂጡ እንዳይዝብኝ ትንሽ ትንሽ እያደረግኩ ነው የምጠብሰው። ለቤት አዲስ ሲሆናችሁ ስራዬን የወደዳችሁ ላይክና ሰብስክራይብ በማድረግ ቤተሰቡ ኑ። ነባሮች እንደተለመደው ላይክ፣ ሼር፣ ኮሜንት በማድረግ አበረታቱ። ለምታበረታቱ ከልብ ነው የማመሰግነው። ክበሩልኝ። እንግዲህ በዚህ መልኩ ድንችና ካሮታችን እየበሰለ ነው። አልፎ አልፎ እንዳይቃጠልብን እየከፈት ማማሰላችንን እንዳንረሳ ማለት ነው። እንግዲህ አልጫ አማራጭን የሆነና ውድ ተመልካቾች በጎን ጣል ለማድረግ ስራውም ቀላል ነው። እንግዲህ የተቀቀለ ነው ብያችኋለው። ቀይ ስሩ ቀይ ስራችንን ጨምረናል። ምክንያቱም ድንችና ካሮታችን ስለበሰለ ቀይ ስሩ ደግሞ የበሰለ ስለሆነ ጨምር ያለው ማለት ነው። እንግዲህ በዚህ መልኩ አንድ ላይ እናቀላቅለዋለን። ውድ ተመልካቾች በጣም ደረቅ ሲሆን ትንሽ ጠብ እያደረግን ነው መጥበስ ያለብን። እንደምታወት፣ እንደዚህ በጣም ነው የሚያምረው። ውድ ተመልካቾች ጣሙም ደግሞ እንግዲህ የምናልነግራችሁም ይጣፍጣል። ሁላችሁም ድንችና ካሮት፣ ቀይ ስር እንደምታውቁት ማለት ነው። እንግዲህ እዚጋ ጨውን ጨምራለን። ውድ ተመልካቾች የምንፈልገውን ያህል ጨውን ጨምራለን። ጨው አታብዙ፣ ዘይትና ጨው አታብዙ። ለጤና ጥሩ አደለም። ጋ የተፈጨ ከሙን ጨምር ያለው። እንግዲህ በዚህ መልኩ አንድ ላይ እናቀላቅለዋለን ውድ ተመልካቾች። ያላሳየኋችሁ ትንሽ ቁንዶ በርበሬም ጨምሬአለው። ከዛ ቃሪያችንን ጨምረናል። በዚህ መልኩ ቆንጆ ሆኖ በስሎልናል ማለት ነው ውድ ተመልካቾች። ቃሪያችንን ከጨመርን በኋላ እሳታችንን ማጥፋት ነው። በጣም ነው የሚጣፍጠው ውድ ተመልካቾቼ። ውድ ተመልካቾቼ የሆነ አፕሊኬሽን አለ ብር የሚሰራበት የምትፈልጉ ልጆ ሊንኩን አስቀምጥላችኋለሁ። ቀላል የሆነ አሰራር ነው። ስሩ ተጠቀሙበት። ውድ ተመልካቾቼ ታተርፉበት አላችሁ። እንግዲህ ይህን ይመስላል የዛሬው አይነታችን ማለት ነው። እንግዲህ የፈለግነውን ነገር ጨምረን እሱንም ከጎን አድርገን የጾም አማራጭ ነው ማለት ነው። ከሽሮ ጎን ወይም ከጎመን ከሆነ ነገር ጎን ላይ እንደዚ ለማድረግ በጣም አሪፍ ነው። በጣም ነው የሚጣፍጠው። ሞክሩት፣ ትወዱታላችሁ። እንግዲህ በተመሳሳይ ስራ በሌላ ቪዲዮ እስከምንገናኝ በያሉ